ሜላት ታሪክ ሰራች። ወይዘሮ ሜላት ባዩሽንና እርግብን ማንቁርታቸውን ይዛ በፖሊስ ቁጥጥር ስር አዋለቻቸው። እነሱም ማመናቃታቸው። እንዴ እስካሁን ድረስ ታስታውሻለሽ ማለት ነው? የማላስታውስ መስሎሽ? አንችማ ቤቴንና ሕይወቴን ለማመሰቃቀል ነበረ አይደል? እንደዚህ እርግብን ቀጥረሽ ጭራሽ በቴሌቪዥን ጣቢያ አቅርበሽ እንደዚህ ጉድ ያደረግሽኝ። ቆይ ባዩሽ፣ ምን ባደርግሽ ነው? ምንስ ባጠፋ ነው እንደዚህ ለበቀልና ለጥላቻ ያለሽን ቦታ ለእኔ የምታሳየው? የእውነቴን ነው ምልሽ፣ በጣም ታሳፍሬያለሽ። ሌላውን ተዩ፣ እንዴት መረጃውን ሰርቆ እየሰጠሽ ልጅ ትገሊዋለሽ ብላ ስትላት አርፈሻ አትቀመጭም? እስኪ አንቺ መረጃ ካለኝ ስገለው ያየሽው ነገር ካለ አምጭና እኔ እታሰራለሁኝ ብላ ባዩሽ ውሸቷን ቀጠለችበት። ወይዘሮ ሜላት እሱማ አይቀርልሽም። እውነት ለመናገር አንደኛ የልጅን ህይወት በመስረቅሽ፣ ሁለተኛ ነገር ደግሞ የሰው ህይወት በማጥፋትሽ፣ ሶስተኛ ነገር ደግሞ ጭራሽ የወንድምሽ ልጅ ተባባሪ አድርገሽ በማምጣትሽ በሶስት ክስ እድሜ ልክሽን እስር ቤት ትበሰብሻለሽ ብላ ልክ ልኳን ነገረቻት። በሌላ በኩል ትሰመኛለሽ ርግብ እርግብ ላደረግሽ ነገር ሁሉ ፈጣሪ የስራሽን ይሰጥሻል። ነገር ግን አሁን ባዩሽ ላይ የምትመሰክሪባት ከሆነ የእውነቴ ነው ምልሽ ያንቺ ቅጣቱ ይቀንስልሻል ብላ ማስተባበያ ወይዘሮ ሜላት ሰጠቻት። ነገር ግን ፍጹም አሃና ልጄ ላይ እና እኔ ላይ ላደረግሽው ነገር በጣም ዋጋ ትከፍልያለሽ። ቢሆንም ግን እንደ ባዩሽ አይሆንብሽም። ባዩሽ በነፍስ ማጥፋት ከተወነጀለች ዕድሜ ልኳን ነው የምትታሰረው። አንቺ ግን ምክንያቱም በመስረቅ ስለሆነ ምናልባት ሀያ ዓመት አልያ ደግሞ ሰላሳ ዓመት ብቻ ሊሆንብሽ ይችላል። በቃ እንግዲህ መውለድም ማግባትም አትችም፣ እስር ቤት ትበሰብሻለሽ ብላ ልክ ልኳን ነገረቻት። በሌላ በኩል ወይዘሮ ባዩሽ ትሰምኛለሽ፣ እውነት ለመናገር ከዚህ የማልወጣ መስሎች ከሆነ ተሳስተሻል። እኔን እኮ ፍጹም አታውቅኝም ሜላት ብላ ስትላት በአውቅሽማ መቼ ይህንን ስህተት እሳሳት ነበር። እንደማላቅሽ የገባኝ እኮ ታውቂያለሽ፣ ያን ጊዜ ማስታወስ አልችልም ብዬ እቤት በምተኛበት ሰዓት መተሽ በትራስ ልታፍኝ መሆኑን እረስተሽዋል። እኔ ግን ፍጹም አልረሳሁትም። አንቺ ታዲያ እንቅልፍ ወስዶሽ እኮ እንዳልቀሰቅስሽ እኔ ልተኛ ነበር ከጎንሽ ብለሽ አሞኘሽ፣ እዛው ጅልሽን አታይ። ቆይ እናንተ ግን እኔን ስታወኝ ጅልና የማረባ ሰውን አይደል የምመስላችሁ? ትሰምኛለሽ፣ እውነት ለመናገር እርግብ ሀና ገና መጀመሪያ ሰራተኛ ሆና ስትመጣ ራሱ የሆነ ነገር እንዳለኝ አቁ ነበር፣ ግን ምን እንደሁ ጭራሽ ሊያብራራልኝ አልቻለም። ለምን ይመስልሻል? ተናግሬ አስቀይሜያት ሁሉ መልሼ ይቅርታ መጠይቃት ከአይኔ እንዳትርቅና ወደ ደሴ እንዳትመለስ ብዬ ነው። እርግብ ደግሞ ልጀነሽ ብላ ስትመጣ ምንም የእናትነት ወጉብ ይዞኝ እንኳ ብዙ ነገር ባደርግላት ፍጹም፣ ግን ሱቁንም ሆነ ልገዛላት የነበረውን ቤት በሷ ስም አይደለም ሁሉም ነገር በራሴ ነው ብላ ስትል ወይዘሮ ባዩሽ አይኗ ደም ለበሰ። እና ምንም ነገር አታገኝም እያልሽ ነው? እርግብ አረባክሽ፣ ጭራሽ ማገኘትም ያምርሻል አይደለም? አንቺ በጣም ካሃዲነሽ ካሃዲ ነሽ ባዩሽ፣ ካሃዲ መጥፎ ሰውነሽ ብላ ማንቁርቷን ስታንቃት ፖሊሶቹ እባክሽን ተረጋጊ ሚሉ፣ እንደዚህ ሁኑ እኮ አይደለም። ምክንያቱም እኛ ህግ ነን አይደል እንዴ? ስለዚህ ህግ ማስከበር ነው እንጂ የሰው ሰው ምንም ወንጀለኛ ቢሆን እንኳ አንቺ አይመለከትሽም ብለው አስተባበሏል። ሰላም ሰላም ውድና እየተከበራችሁ የህያ ቤት ቤተሰቦች፣ እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነ ደህና ነኝ። ለዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። አቶ ኖላዊ ና እንግዲህ አሴር ትልቁን ታሪክ ሰሩ በስተመጨረሻ ቁጭ ያደረጉና አንተ ንገራት አንተ ንገራት አንተ ንገራት እየተባባሉ ግራ ተጋባቻችሁኝ። አባዬ አሲር በቃ ትናገሩ ከሆነት ተናገሩ፣ ካልሆነ ግን አሁን እናቴ ጋ ልሄድ ነው። አይ ከዛ በፊት ከመሄድሽ በፊት አንድ ነገር ልናማክርሽ ይገባል። ምንድን ነው? እኛ እንግዲህ ከመጀመሪያው እስከ መጨረሻው ድረስ ስንከታተላት የነበረው ማለቴ አንቺ አሳልፈሽ የሰጠሽኝ ለእርግብ። እንዴ አባዬ ታዲያ ያን ያለፈ አይደለም ነገር አለፈ አይደለም። እንዴ በዛ ነገር ይቅርታ ጠየቅኩ አይደለም። አረ ልጅ እንደዛ አይደለም፣ ይቅርታ ኮ እንድትጠይቂኝ አይደለም። እና ምንድን ነው አባዬ? ይኸውልሽ፣ እኛ ምርመራውን ጀምረ ነው ነበረ። እናም እዚህ ውስጥ እንግዲህ ያሉበት የመጀመሪያው ሟቹ ልጅ ምን? ጭራሽ ሰው ሙቷል? አዎ፣ እንግዲህ ታምቹን አታሎ የወሰደው ልጅ እሱ ሙቷል፣ አለና አዎ ያን ጊዜ እኔና ተምቹ ልጁን ስንከታተለው እሱም ሳያቅ ነው በእርግጥ የሰረቀው ከእናንተ ቤት። እናም እሱን ስንከታተለው በመኪና መጡና በሽጉጥ ጭንቅላቱን ብለው በርቅጠው ጥለውታል። ስለዚህ ቢያንስ ይሄን ነገር በደንብ በጥሞና እንድታዳምጭንና እንድትሰሜን እንፈልጋለን ብለው ሲሉ እሺ እንግዲህ ለረጅም ዓመታት ጓደኛዋ የነበረችው ያች ባዩሽ እና እንዲሁም ደግሞ ተባባሪዎቿ እርግብ ናቸው። ይህን ሁሉ ሴራ ሁሉ ሴራ የጠነሰሱት። እናም በቃ ይህንን ማድረግ አለብሽ ብሎ ሲላት ምን? እንዴት ሆኖ? በቃ ግን እኮ እናቴ በጣም ነው የምትወዳት። ታውቃለህ አባዬ፣ እሷ ስትመጣ እኮ ቤት ውስጥ ራሱ ልውጥ ነገር የሚሰራው በጣም የምትወደውን ምግብ የሚሰራው ባዩሽ ስትመጣ ነው። ታዲያ ምን ይደረግ ልጄ። እንግዲህ ታዲያ ባዩሽ እንደ እናትሽ መልካም ሴት አልሆነችም ማለት ነው። እናም ብቻ እናትሽ ግን ተሸንፋለች። ስለዚህ ሲመስለኝ ሲመስለኝ እናትሽን ራሱ ጭንቅላቷን የመታቻት ባዩሽ ትመስለኛለች። አባዬ ለነገሩ ልክ ብኮን ትችላለሁ እንዴ። ምን ነው አንቺም ታውቂ ነበር እንዴ? እንደዛ አይደለም አባዬ። እና ታዲያ ምንድን ነው ማለቴ እናቴ ባዩሽ እንዲሁም ደግሞ እርግብ ናቸው እያለች እርግጠኛ ግን አልሆነች። ምን ማስታወስ ጀምራለች እንዴ? አዎ፣ አሴር አባዬ፣ ትልቅ ነገር ልነግራችሁ ነው። ያኔ ቤተ ክርስቲያን ሳላቅስ አልነበር? አሲር ደግሞ መተህ እናቴን ሀናን ምንም ነገር እንድታስከፋት አንፈልግም፣ ሀና የምትደሰተውም እንዲሁም ደግሞ የምታዝነው በእናንተ ቤተሰብ ነው ብለህ ስትናገር፣ እሺ ሀና፣ ያኔ እናቴ ታስታውስ ነበረ ምን እና ታዲያ ለመመደበቅ አስፈለገ፣ በቃ ምክንያቱም ባዩሽ ይሄን ነገር ከሰማችና ወይም ደግሞ አባዬ ከሰማ ሄዶ ባዩሽን ያንቃታል ወይም ይገላታል። እስር ቤት እስር ቤት እንድትበሰብስ ደግሞ በፍጹም አንፈልግም። እናም ለዛ ነው አባዬ እስር ቤት ከገባ ይሞታል። አባዬ ገሏት እስር ቤት እንዳይገባ ብለን ነው፣ ለዛ ነው አባዬ። ወይ ጉድ እኔና ሲል ሄደን እኮ ያላልነው ነገር የለም። ምንም ችግር የለውም። በሌላ በኩል ሀንዬ ትምህርት ቤት እንግዲህ ያላሰበችው ነገር ገጥማታል። እሱም እዝራህ የሚባለው ልጅ ሀንቾን በእርግጥ እንዴት እንደ ማጥናት እንዳለባት፣ እንዴት ትምህርቱን መሸምደድ እንዳለባት፣ እንዴት ለፈተና መዘጋጀት እንዳለባት እያሰለጠናትና በዛውም ደግሞ ስለ አስተዳደጓ የት ሀገር እንደምትኖር እየጠየቃት ነበር እሷም ለአባቴ ብቸኛ ልጅ ነኝ፣ እና ደሴ ነው እዛ ነው ያደግኩት። አሁን ደግሞ ለሕክምና መጥቼ አባዬን አሳክሜ በቃ ነገሮች ስላልተስተካከሉ እዚህው ቀረሁኝ። ምን እና ታዲያ የደሴ ልጅ ነሽ? አዎ የደሴ ልጅ ነኝ። በጣም ደስ ይላል። ለማንኛውም ግን ስላጠና ስላጠናኑ ስለነገርከኝ ነገር እጅጉን አድርጌ አመሰግናለሁ። በጣም ይለያል ብላ ሀኒቾ ተናገረች። ከዛም በኋላ እንግዲህ የሰላምና እንዲሁም የሰላምዬና እንዲሁም ደግሞ የእዝራ ጓደኛ የሆነችው ትሄድና ለሰላምዬ ሃና ሀናና እዝራ ግን ምን እያደረጉ ይመስልሻል? ብላ ጠየቀቻት። ምን ማለት ነው ደግሞ? እንደ ምን ይባላል? ይሄን ያህል መቀራረብ? ማለቴ ሀና ግን የወደደችው ይመስላል። ምን ብላ ስታናገራት ይህንን የያዘችው ሳይጨበት ሰላምዬ ሄዳ ሀኒቸውን አስቀየመቻት። ከዛን ትሰሚኛለሽ፣ ሰላምዬ አንቺ እህቴ ነሽ፣ ዋ አከብርሻለሁ። ነገር ግን እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ደግሞም እንድኖረኝም አልፈልግም። ቆይ ሰው ግን ለምንድን ነው ነገር ከወዲያ ከወዲህ የሚያደርገው ብላ ተናደደች። እዝራ ደግሞ ሲከታተላት፣ ሀናን ከዚህ በኋላ ምን እንደሆንክ ሳትነግረኝና ለምን እኔን ማጥናት እንደፈለግ፣ እንዲሁም ደግሞ መከተል እንደፈለግ ሳትነግረኝ በፍጹም ከአንተ ጋር ማውራትም ሆነ መጫወትም አልፈልግም እዝራ ብላ አስቀይመው ሄደች። ጓደኛዋ ጓደኛቸው እዝራ ምን ቢላጥሩ ነው? አንቺ የእውነት እኔ ላንቺ ስሜት ያለኝ ይመስልሻል? በፍጹም እኔ ላንቺ ስሜት ያለኝም፣ አላፈቅርሽም፣ አልወድሽም። ምን አይነቱ መጥፎና አረመኔ ሴት ነች? ግን እንደት ነው ልታጣይኝ የቻልሽው? ከሀና ጋርና ከሰላምዬ ጋር ብሎ እርር አለ። በሌላ በኩል ተምቹ አጎቱን እርግብ ደውላ እኔ ልሄድ ነው፣ ከሀገር መውጫ ገንዘብ ስጠኝ ስትለው፣ ወይ ጉድ! እኔ እዚህ ላንቺ ብዬ አንዴ ከጓደኛ ጋር አንዴ ከአጎቴ ጋር አንዴ ደግሞ ከፋያው ጋር ጣላለሁ፣ አንቺ ግን ሁሉንም ነገር ትተሽ ቃልሽን ሁሉ አጥፈሽ የእውነት ልትሄጂ ነው ማለት ነው? ወይኔ ተምቹ እያለ ራሱን ጠላው። ከዛም በኋላ አጎቱን አጎቴ እውነት ለመናገር አባት ሳይኖረኝ እናት ሳይኖረኝ አንተ ገና ለገና አባቴ ሊሞት ሲል በተናገረህ ቃል መሰረት ቃልህን ፈጽምሃል። እኔ ላንተ ግን የእውነት ጥሩ የወንድም ልጅ አልሆንኩም እና ለተፈጠረው ነገር እጅጉን አድርገህ ይቅርታ አድርግልኝ ሲለው አረ፣ ምንም ችግር የለውም ደግሞም እኮ እውነት ለመናገር አንተ አላጠፋህም ያጠፋሁት እኔ ነኝ። እንዴ ለምን ለምን አጎቴ አንተ እኮ ብዙ ነገር አድርገህልኛል። ው ለተምቹ አሁን እኔ ልሄድ ነው። እውነት ለመናገር ከጆሮም ሆነ ከፋዘርም ልለየህ አልችልም። እናም አንተ ከፈለክና ከወሰንክ ስልክ ደውልልኝ። እንዳጎቴ አንተ ደውልልኝም? እንዴ እኔማ ደውልልሃለሁ፣ የወንድሜ ልጅ ነህ። ነገር ግን አንተ ወደ ውጭ ሀገር የመሄድ አላማው ካለህ ነው ደውልልኝ የምልህ። እኔ እንኳ አላማው የለኝም፣ እውነት ለመናገር በፍጹም አሲር እንትቸው የትም ቦታ አልሄድም። የምታመቻችልን ከሆነ ለሁለት ሰው ሲለው፣ አይ ለሁለት ሰውማ የእውነት ነው ምልህ አልችልም። ብችል ኑሮ ደስ ይላይ ነበር። ምክንያቱም አሲር ላይ አሁን ያስተዋልኩት ነገር ምንም ቀልድ እንኳ ቢሆን ለአንተ ያለው ጓደኝነት ጥግ ወንድምነት ብቻ ይለያል ብሎ አቶ ዘሪሁን ወደሚወዳትና ስራ ወዳለበት ወደ አሜሪካው ሄደ። በሌላ በኩል የእውነት ወይዘሮ ሜላት ቆይ ሰላምና ምላሴ ምናልባት ወርቄን እሌላ ቦታ አስቀምጠውት ይሆን እንዴ እያለች ስትወናበድ፣ ቆይ እሌላ ቦታ ብታስቀምጠው ደግሞ እንዴት እንደዚህ ይሆናል? የእኔ ልጆች እኮ አንድ ቀንም ቁምሳጠኔን ከፍተውት አያቁም። ከዛ ምላሴን ጠራችና አሁን ቶሎ ብለህ አናንጥርልኝ። ምነው አመመሽ? እንዴት ማየ ታወኝ ነው ምልህ አንተ ልጅ እያለች በጣም ተሳደበች። ከዛ ምላሴ ቆይ እናቴ ምንድን ነው አንዳንዴ ወደ ድሮ ትውስተዋ መለስ ያደርጋታል። ቆይ እናቴ ማስታወስ ጀምራለች እንዲህ ሀና ብሎ ሲጠይቃት፣ በፍጹም፣ አረ ተረጋጋ፣ እንደዛ አላደረገችም ማለቴ አላስታወሰችም። እና ታዲያ ምንድን ነው ድም ብላል ድም ብላልዬ በወይዘሮ ባዩሽ ማስፈራሪያ ግራ ተገብታለች እሱም እውነቱ ለአቶ መስፍንና ለሃና ልናገር ወይ፣ ወይስ ደግሞ አፌን ዘግቼ ቁጭ ልበል? ደግሞ ግን አፌን ከዘጋ ሆኝ ቤተሰቡን በሙሉ ትጨርሳችኋለች። ምንድን ነው የሚሻለኛ? አቦይ አባቴ፣ ቆይ ምን አይነት ቤት ነው ያስገባኸኝ? እያለች ለራሷ ብቻ ጥያቄ ፈጥሮባታል። ውድ የህያቤ ቤተሰቦች፣ አሁን አቶ ኑላዊ አግባ ተብሏል። የእውነት አቶ ኑላዊ እያገባ ይሆን ወይስ ደግሞ አሲር ጋ ይኖር ይሆን? አሲር እንግዲህ ሚስት ፈልጌ እወጣለሁ፣ እኔም ብቸኛህን ትቀራለህ ብሎታል። ቸምታምቹ ስከማ